እጅግ አመሰግናለሁ። ሰላማችሁ ይብዛለኝ በያላችሁበት ሁላችሁም የዩቲዩብ ተከታታዮች በጠቅላላ መልካም አመሰግናለሁ። ሰብስክራይብ፣ ላይክ ስለምታረጉ ስለምታበረታቱኝ በጣም እጅግ ደስ ብሎኛል ማለት ነው። እኔም ደግሞ ለእናንተ ቆንጆ ነገሮችን እየነምጣት እንግዲህ ያብቃኝ ብያምናለኝ። እኔ እንግዲህ አንዳንድ ነገሮችን ለእናንተ ሼር አረግላቸዋለኝ። ይህም ምንድን ነው? እሱ ያው አላሳወቅኳቸውም አብዛኛ ዱባይ ላይ እንግዲህ ያሉ ቢዝነሶችን ለእናንተ ለማቅረብ ደስተኛ ነኝ እና ለማቅረብም ሬዲን ዝግጁ ነኝ እና እናንተም ደግሞ አበረታቱኝ ነት ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉኝ ላይክ የሚያደረጋችሁ እንዲሁም ደግሞ ሀሳብ እየሰጣችሁኝ ያው የቪዲዮ ጥራት ትንሽ ቅርሳ ጠይቃለሁ። ወንድም ኤዲት ምናምን እንግዲህ ገና ጀማሪ ስለሆን ሁላችንም እንግዲህ በዚህ አይነት መልኩ ነው። ለጀማሪ ቲክቶከር ለጀማሪ ዩቱበር እንግዲህ አዳዲስ ነገሮች እስከሚመጣ ነገር ብዙ ነገሮች ያው ይጎላልና፣ ለዛም ስለሆነ ነው አበረታቶኝ እላችኋለሁ ጓደኞቼ። እሺ ዛሬ ያው እየወላችሁ የመጣሁትኝ ከዚህ በፊትም ያው ለቀቅያላችኋለሁኝ እነዚህ ዲዛይኖችን ታውቋቸዋላችሁ። ብዙ ዳንቴል ናቸው እንግዲህ እነዚህ ዳንቴል ቁልፍ፣ እንዲሁም ደግሞ የልብስ ጌጣጌጦች ናቸው፣ ልብስ ላይ የሚሰቁ በሀገራችን በነገራችን ላይ አልተለመዱም። እነዚህ እነዚህ እነዚህ እዚህ አብዛኛ የሚሄዱት ውስጥ ወይም ደግሞ ዱባይ በጣም ተፈላጊ የሆኑ ዳንቴሎች ናቸው። እነዚህ ዳንቴሎች ለብዙ ነገር ልብስ ላይ ልብስን ለማሳመር ልብስን ለማጌጥ ይጠቅማሉ። እኛ ሀገር ግን ያው በጥለት ነው፣ በዳንቴል ነገር ነው። እዚህም ዳንቴል ነው የሚባሉት፣ ግን በጣም እንደዚህ እንደምታዩቸው አይደለም። ውድ ናቸው እነዚህ እንደምታዩቸው አይደሉም። በቃ አንድ ተገነጠለች አንድ ጥቅል በጣም ውድ ናቸው። በእውነት ማለት ነው ይህንንም እራሱ እኮ ያው በእጅም የሚሰሩ አሉ፣ በማሽንም የሚሰሩ ዳንቴሎች አሉ። ለዛ ነው ውድ ያረጋቸው ብዬ ያምናለሁኝ። ብዙ ዳንቴሎች አይቻለሁ ማለት ነው። እና በአጋጣሚም ያው ልብስም አይቼ ነበር። እነዚህ ልብሶችን ታቋቸው አዳቸው ቆንጆ የሆኑ ለጃኬቶች የሚያስፈልጉ ናቸው። እና በነገራችን ላይ ይህን ስራ ነው የምትሰሪው? ይህን ስራ ነው ምሰራ ምሰራዋው። የምትፈልጉ ልጆች ካላችሁ እንደዚህ በጅልማ ልብስ ማከፋፈል፣ በጅልማ ልብስ መውሰድ፣ በጅልማ እነዚህ ዳንቴሎችን ማከፋፈል እና ቁልፎችን ማከፋፈል፣ ጌጣጌጦችን ማከፋፈል፣ ሞል በቃ አንድ ላይ የተያዘ ነው። ይህን ስራም ስለምሰራ እኔ የምትፈልጉ ልጆች በጅልማ መውሰድ የምትፈልጉ መረከብ የምትፈልጉ ልብሶችን በምርጫችሁ መውሰርድ ትችላላችሁ ማለት ነው። ብዙዎች ብዙ አሉ እኔ ጋር ማለት ነው። በዚህ አይነት መልኩ ትናንትናም እንደለቀኩላችሁ የታችኛው ቪዲዮ ላይ የልብስ ቦታ ነበር። እያሳያችሁ ነው በቪዲዮ በጀልማ የሚሸጡ ቦታዎች። ምናልባት በጀልማ ዱባይ ውስጥ በጀልማ የት የት እንደሚሸጡ አታውቁም። ከችርቸሪውም ከዱባይ ውስጥ ምናልባት ከቤኒስ ምናምን ልትወስድ ስላላችሁ ግን በጅልማ የት እንደሚሸጡ እንዲሁም ደግሞ ርካሽ የት ናቸው በሚል ሁኔታ እነግራቸዋለው። እንዲሁም ደግሞ ሰጣቸዋለው። እኔም ማለት ነው የምትፈልጉ። እነዚህ ያው ቁልፎች ናቸው፣ ጌጣጌጦች ናቸው። በጣም የሚያማምሩ ቁልፎች ናቸው። በጣም ቆንጆ ቆንጆ ቁልፎች አሉ ማለት ነው ዘው ሞሉ ውስጥ እና እንደምታዩአቸው በጣም ብዙ ቁልፎች ብዙ አይነቶች ቁልፎች አሉ። እነዚህም ቁልፎች በጅምላ ነው የሚከፋፈሉት። በችርቻሮም አለ፣ ግን ያው በጅምላ ነው አብዛኛው እኛ የምናስረክበው። በነገራችን ላይ ያው መረከብ እንደዚህ ቁልፎች በጣም ቆንጆ ቆንጆ ዲዛይን ቁልፎች የምትፈልጉ መረከብ የምትፈልጉም ካላችሁ መረከብ ትችላላችሁ። ያው እኛ ጋር እንግዲህ በጀልማ ቁልፍ አልተለመደም፣ እርግጠኛ ነኝ ያው በችርቻሮ ነውና እዚህ ደግሞ አብዛኛው ያለ ልብስ ቤት ለዲዛይን ቤት አብዛኛው ቁልፍን የሚረከቡ በጀልማ ነው ማለት ነው። እዚህ ጋር ደግሞ እንደምታዩት ዳንቴል ናቸው የእጅ ስራ መሰረት ይችላል በዚህ ዳንቴል በጣም ብዙ ዳንቴሎች አሉ። ያው የውጭ ዳንቴል የሹራብ ዳንቴሎች ናቸው እነዚህ እኛ የጋሮች ዳንቴል እና የውጭ እና የሀገር ውስጥ እንግዲህ ይለያያል። እነዚህ አብዛኛው ልብስ የሚሰሩባቸው ይች ዳንቴል ነው እና ይፈለጋሉ። በነገራችን ላይ ብዙ ሰው ይወስዳል ከኛ ማለት ነው። ብዙ ሰው በነገራችን ላይ እኛ ብዙ አይነቶች ቢዝነስ ካምፓኒ ሰላለኛ ጋ ይሄ ብቻ አይደለም፣ የልብስ ዲዛይን ማስወጫ እንዲሁም ደግሞ ልብሶች ማምረቻ ምናምን ስቶሮች ስላሉ ወደ እናንተ ለማቅረብ ደግሞ ሞክራለሁኝ። እኔ ባላይ ባላይ ሰዓት ማለት ነው ሞል በቃ ሄዳችሁ አጨር ውስጥም ብዙ ነው። ያውብዙ ብዙ ነው ያው ቪዲዮ የመሙላት የመሀር ያከላውን እየቀረጥኩላችሁ እያሳየዋችሁ ያለሁትኝ እንግዲህ እናንተም ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ። ማበራራታታት ችን ቁልፍ ታቃቷላችሁ ድሮ ዶቃ ተብሎ አንገታችን ላይ ይደረግ ነበር። ነገር ግን አሁን በቁልፍ መልኩ መጥታለችና በጣም በብዙ ዲዛይን ናት እና ተይም እዚ ጋር እንደምታዩአቸው በጣም ብዙ ናቸው። እኔ ራሱ በቃ ሳያቸው የድሮ አንገቴ ላይ ስላጠለጠልኩ ነው መሰለኝ የሆነ ትዝታ ትዝ ይለብኛል ማለት ነው። እና ይህም እንደምታዩት እንዳለ ቁልፎች ናቸው። በነገራችን እሱም ቁልፍ ነው። እዚ ጋር ደግሞ አበባ ማውጫ ጌጣጌጦች አሉ አይደል? እነዚህ አበባ የሚሰሩባቸው አሁን በቅርጥ እየተደረጉ ባረንጓዴ በብጫ አበባዎች በጣም ይሰራሉ። ከነዚህ እኛ ሀበሻዎች ብዙዎቹ እየሰሩ እያየው ነው። እና በነዚህ በጣም አበባ ይሰራሉ፣ ዲዛይን ያደረጋሉ፣ አርት ይሰራሉ። እና ብዙ ነው የሚሰራበት። እንግዲህ ምንም የለም ብያምናለሁ። አመሰግናለሁ፣ ቪዲዮን ስለምትከታተሉልኝ። ቴንክ ዩ። ሰብስክራይብ አርጉኝ፣ አዲስ ጀማሪ ነኝ። ፕሊስ። ወዳችኋለሁ። መልካም ጊዜ ይመኝላችኋለሁ። ሰላማችሁ ይብዛልኝ። መልካም ጊዜ